የቄሮ ድምፅ የቄሮ ድምፅ፣ በሳምንት ሦስት ቀን የሚተላለፍ ሲሆን ሁለት ቀን በአፋን ኦሮሞ አንድ ቀን በአማርኛ ቋንቋ የሚተላለፍ የወጣቶች ድምጽ ነው። ሰኔ አራት 2015። ጤና ይስጥልን ክቡራን አድማጮቻችን፣ ይህ የሰገሌ ቄሮ ነው። የሰገሌ ቄሮ ፕሮግራም ከኦሮሚያ የሚያስተላልፍላችሁን ዝግጅት እነሆ ጀመረ። በዛሬ ዝግጅታችን ውስጥ አምስተኛ ዙር የወያኔ ማስመሰያ ብሔራዊ ምርጫ በማስመልከት ጠቅለል ያለ ሪፖርት እናቀርብላችኋለን። በማስተናገድ አብሬያችሁ የምቆየው እኔ አያኔ ካዩ ነኝ። ዝግጅቱን የያዘው ጓድ ጃፋር አሊ ኤልሞ ነው። አሁን በቀጥታ ወደሱ አመራለሁ። ሕዝባችንና ሀገራችንን ቅኝ የገዛውን የማፊያውን ቡድን ወያኔ ለማስወገድ ያለው አማራጭ የተቀናጀ ሕዝባዊ አመፅና የትጥቅ ትግል ብቻ ነው። ወያኔ አምባገነን ስርዓቱን ዲሞክራሲያዊ አስመስሎ በዓለም ህብረተሰብ ዘንድ ተቀባይነት ለማግኘትና በብረት የያዘውን ህገወጥ ስልጣን ህጋዊ ለማድረግ በየአምስት ዓመቱ የተለያየ ስልት በመንደፍ ነፃና ፍትሐዊ ምርጫ አካሂዳለሁ እያለ በላም አለኝ በሰማይ ወተቷን የማላይ ምርጫ በታላቁ ህዝባችን ሲያሾፍ የከረመው ወያኔ የዓለምን ሪከርድ በሰበረ ክብረ ወሰን ምርጫውን ማጠናቀቁን የቀኝ ክንፍ ድርጅት በሆነው ምርጫ ቦርድ በኩል ቅድመ ትንበያውን አሳውቋል። እንደ የወያኔ ምርጫ ቦርድ በጊዜያዊ ውጤት መሠረት ለህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች እስካሁን ውጤቱ ደርሶኛል ካለው ውስጥ ከ38 አጠቃላይ የትግራይ ክልል መቀመጫዎች ውስጥ 31 መቀመጫዎችን ወያኔ ማሸነፉን፣ እስካሁን ውጤቱ ደርሶኛል ካለው ውስጥ ከ38 አጠቃላይ የትግራይ ክልል መቀመጫ ውስጥ 31 መቀመጫዎችን ወያኔ ማሸነፉን፣ ከአፋር ክልል ስምንት አጠቃላይ መቀመጫዎች ስድስቱን ወያኔ ድል ማድረጉን፣ ከ138 አጠቃላይ የአማራ ክልል መቀመጫዎች 107ቱን ወያኔ ማሸነፉን ከ178 የኦሮሚያ አጠቃላይ መቀመጫዎች 150ውን ወያኔ መውረሱን ከኢትዮ ሶማሌ ክልል 23 ጠቅላላ መቀመጫዎች 16ቱን ወያኔ ማግኘቱን ከቤኒሻንጉል ጉሙዝ ዘጠኝ ጠቅላላ ወንበሮች ሰባቱን ወያኔ መንጠቁን የደቡብ ብሔሮችና ብሔረሰብ ህዝቦች ካለው 123 አጠቃላይ የፓርላማ መቀመጫ ወንበሮች ዘጠና አምስቱን ወያኔ መዝረፉን ጋምቤላ ክልል ካለው ጠቅላላ ሶስት የፓርላማ መቀመጫ ሶስቱንም ወያኔ መውሰዱን የሐረሪ ክልል ካለው ሁለት የፓርላማ መቀመጫ ሁለቱንም ወያኔ መውሰዱን የድሬዳዋ ክልል ካለው ሁለት የፓርላማ መቀመጫ ወንበሮች ሁለቱንም ወያኔ ማጠቃለሉን ፍንፍኔ ከተማ ካለው 23 አጠቃላይ የፓርላማ መቀመጫ ወንበሮች ውስጥም 23ቱንም ወያኔ መዝረፉን ካለምንም ሀፍረት አይኑን በጨው አጥቦ ይፋ አድርጓል። ለክልል ምክር ቤቶች ከተደረገው ውድድር ኦሮሚያ ክልል ካለው 537 የክልል መቀመጫዎች 441 ለወያኔ መሸለሙን የደቡብ ሕዝቦች ካለው 348 የክልል መቀመጫዎች 270ውን ወያኔ መቼሩን አማራ ክልል ካለው 294 የክልል መቀመጫው 230ውን ለወያኔ ማደሉን ኢትዮ ሶማሊ ካለው 186 የክልል መቀመጫ 149 ወያኔ ማጠቃለሉን የትግራይ ክልል ካለው 152 መቀመጫ 123ቱን ለወያኔ ማጽደቁን ጋምቤላ ክልል ካለው 152 የክልል ወንበር 120ውን ወያኔ መረከቡን አፋር ክልል ካለው 96 የክልል መቀመጫ 77ቱን ለወያኔ መስጠቱንና ሐረሪ ካለው 36 የክልል ፓርላማ መቀመጫ 28ቱን ወያኔ መሸለሙን አብስረዋል። ገና ከጅምሩ አብላጫውን የሚዲያ አየር ሰዓት ለቅስቀሳ መያዛቸው አንሶ ማናቸውም ተቃዋሚ ፓርቲዎች የወያኔን ደካማ ጎን በሚዲያ ላይ ማቅረብና ማጋለጥ እንደማይችል በማስጠንቀቅ ለሚዲያ የሚያቀርቡትን ማንኛውንም ነገር በወያኔ ሳንሱር እንዲያደርጉ አስደርገው ነበር። ከዚህ ውጪ ዘንድሮ ወያኔን ካልመረጣችሁ ገበሬውን ማዳበሪያ እንደማያገኝ የከተማውን ነዋሪ እንደሚያፈናቅለውና ኮንዶሚኒየም እንደማያገኝ ከማሳሰብ አልፎ ግልጽ በግልጽ ሀገሪቷ ውስጥ ሰላም እንደማይኖር አድርጎ ሲያስፈራራ ነበር። ከሁሉ በላይ አምስተኛ ዙር የወያኔን ብሔራዊ ምርጫ ለየት የሚያደርገው ነገር ቢኖር የዘንድሮው የወያኔ ቴክኒክ ካለተቃዋሚ ፓርቲዎች ታዛቢ ምርጫውን ማካሄድ ነበር። ምክንያቱም ወያኔ በእርግጠኝነት የሚያውቀው ነገር አለ። አንደኛ ነገር ህዝቡ ክፉኛ አምሮ እንደጠላውና ቃርቃር እንዳለው ያውቃል። ከዚህ ሌላ ምንም ያህል የሚዲያውን አየር ሰዓት ቢያጠቡትም ባገኟት የአየር ሰዓት ተጠቅመው ተቃዋሚ ፓርቲዎች በክርክር ጊዜ ባሳዩት የበላይነትም ቢሆን የኃይል ሚዛኑ ለነሱ እንደሚያደላ አሳምሮ ያውቃሉ። ስለዚህ ህዝቡ እንደማይመርጠው እርግጠኛ ነበር። አሳምሮ ያውቃል በመሆኑም ወያኔ የወሰደው አቋራጭ መንገድ ምርጫውን ካለተቃዋሚ የፖለቲካ ፓርቲዎች ማካሄድ ነበር በዚህም መሰረት ምርጫው ከመካሄዱ በፊት ሶስት ቀን ቀደም ብሎ በሁሉም ክልሎች ያሉት ታዛቢዎች ሀገር ለቀው እንዲጠፉ ቤት ለቤት በመሄድ ማስፈራራት መደብደብና ማሰር አካል ማጉደልና መግደል ተጀመረ በፊቱንም በሆን የወያኔ የዘንድሮ ውጥን ምርጫው ካለታዛቢዎች እንዲካሄድ በማድረግ ላይ የተወጠነ ነበር ይህን ምንም ለማለት የሚያስችሉን ብዙ ነጥቦች አሉ። ከነዚህም በሀገሪቷ ላይ የምርጫ ጣቢያዎችን ወደ 45 ሺህ ማስፋቱ በአንድ ምርጫ ጣቢያ ከአንድ ሺህ ሰው በላይ እንዳይሆን በማሰብ ነው ብሎም ቁም ነገሩ ግን ተቃዋሚ ፓርቲዎች ታዛቢ በዚህ ሁሉ ስፍራ የምርጫ ጣቢያ ለማሰማራት የገንዘብ አቅሙ ስለማይኖራቸው ምርጫው ካለ ታዛቢ እንዲካሄድ ሁኔታዎችን ለማመቻቸት ነበር። ሌላው የአሜሪካ ኤምባሲን ጨምሮ ለተለያየ ሲቪክ ማኅበረሰባት ታዛቢዎች ወያኔ በሩን የከረቸመውም በዚሁ ምክንያት የወጠነውን ተንኮል ስለሚያውቅ ነበር። በሚገርም ሁኔታ ይህንን ሁሉ መሰናክል አልፈው ለወከሉት ድርጅት ታምነው መሥዋዕትነት ከፍለው በምርጫ ጣቢያ ለመታዘብ የተገኙትን የተቃዋሚ ፓርቲ ታዛቢዎች ደግሞ ግልጽ በግልጽ ምርጫውን የስሙላ ህግጋት ጋት በምጣረስ መልኩ ሲዘርፉ ቆይቶ ሲያበቁ መጨረሻ ላይ ታዛቢዎቹ አንፈርምም በሚሉበት ጊዜ አሁኑኑ እዚህ ገለን እናጋድማቸዋለን ወይ ፈርሙ በማለት የማፊያ ስራ ሰርተው አስገድደው አስፈርሟቸዋል። በአጠቃላዩ የዘንድረው አምስተኛ ዙር የወያኔ ብሔራዊ ምርጫ እስካሁን ከታዩት ምርጫዎች ሁላ የተለየና ፌክ ወይንም ማስመሰያ ነበር። እንግዳ ያልሆነው ነገር የወያኔ ማሸነፍ ብቻ ነው። ህጉ የምርጫ ቅስቀሳው ከሶስት ቀን በፊት ማብቃት አለበት ብልም ይህ ህግ ተቃዋሚ ፓርቲዎችን ለመገደብ የወጣ እንጂ ወያኔዎችን አይመለከትም። ወያኔዎች በየእስፓልት ዳር ማዞሪያውን ሁሉ ዘግተው የቡና ጠጡ ፕሮግራም በማዘጋጀት በትላልቅ ማንታርቦ ቅስቀሳ ሲያደርጉ በሁሉም ስፍራ ላይ ታይቷል። እንዲሁም የሻማ ማብራት ፕሮግራሞችን በማዘጋጀት በሚሊዮኖች የወያኔን እምረጡ ቲሸርት ቶችን በማደል በመኪኖች እየዞሩ ሲቀሰቅሱ ይታያሉ። በአንድ ለአምስት ካድሬዎች አማካኝነት ቤት ለቤት እየዞሩ ይሰብካሉ። ኢቢኤስ በተባሉት ኢቢኤስ አንድ ሁለትና ሦስት በተባሉት የቴሌቪዥንና ሬዲዮ ጣቢያዎች የተለያዩ ዶክመንተሪ ፊልሞችን በማዘጋጀት ያቀርባሉ። በመላ ሀገሪቷ ላይ በየ50 ሜትሩ የተለጣጠፉና የተተከሉ ትላልቅ ቢልቦርዶች ወያኔ ምን ያህል ወጪ ከመንግስት ካዝና ውስጥ እያወጣ ለድርጅቱ ቅስቀሳ እንዳዋለ ያሳብቃሉ። ይህ ሁሉ ቅስቀሳ የሆነው የምርጫው እስትንፋስ እስከሚያበቃ ድረስ እስከ የድምፅ መስጫ ኮረጆው ድረስ በመዝለቅ ከመቀስቀስ አልፈው የሴቶችን እጅ ይዘው በንብ ላይ አስፈርመው እስከ መክተት ድረስ ነው። ከሁሉም የምርጫ ጣቢያዎች አንድ ለአምስት ካድሬዎች የምርጫ ጣቢያው ደጃፍ ላይ ቆመው ህዝቡ ንብን እንዲመርጥ ይቀሰቅሱ ነበር። የወያኔ መንግስት ፖሊሶች መሳሪያ ታጥቀው የምርጫ ጣቢያው ድንኳን ክልል ውስጥ በመቆም ህዝቡን በስነ ልቦና ሲያስፈራሩ ነበር። ወያኔ ይባስ ብሎ ደግሞ አስገራሚ ማደናገሪያዎችን ስትጠቀም ነበር። በተለይ በገጠሩ አካባቢ የገበሬውን መሬት ቀምቶ ለኢንቨስተሮች መሸጥና በዩኒቨርሲቲ ተማሪዎች ላይ በፈጸመው ያልተገባ የጅምላ ጭፍጨፋ። ገበሬው ልበቀለው እንደቆረጠ የተረዱት ወያኔዎች ካድሬዎቹንና የደህንነት አባሎቹን የምርጫ ጣቢያው ደጃፍ በማሰማራት ወያኔን ለመጣል ከፈለጋችሁ፣ የንም ምልክት ላይ ኤክስ ያደርጉ ህብረትን ለመምረጥ የእጅ ምልክት ላይ ራይት ያደርጉ እያሉ ማዕት ሰዎችን አስተዋል። በዩኒቨርሲቲ አካባቢዎች ላይ ደግሞ እንዲህ አይነት ማጭበርበር ማካሄድ ስለማይችሉ ተማሪዎቹ የሚመርጡትን ስለሚያውቁ የድምፅ መስጫ ወረቀት መከልከልን መረጡ። ይህንንም ወረቀት ስላጠረኝ ነው በማለት መግለጫ አውጥተው ተማሪው እንደ አምስት የውሸት ተስፋ ሰጥተው ለማረጋጋት ሞከሩ። ሌላው የአምስተኛ ዙር የወያኔ የብሔራዊ ምርጫ ፊት ደግሞ በዓለም ላይ ተደርጎ የማይታወቅ አይነት ስርቆት ነው። ይሄውም በሁለቱ ሐረርጌ ክፍለ አገሮች ገጠራማ ወረዳዎች ደግሞ ምሽቱን ምልሾችና የኦፒዲዮ ካድሬዎች በሌሊት የድምፅ መስጫ ወረቀቱን በመኖሪያ ቤት ውስጥ አስገብተው በንብ ላይ ምልክት አድርገው ከጨረሱ በኋላ በነጋታው ለገበሬው አጣጥፎ በማከፋፈል የምርጫ ኮረጆው ውስጥ እንዲጥሉ ማድረጋቸው ተደርሶበታል። በሌላም በኩል ለምርጫው ከተዘጋጀው ካርድ ውጪ ሌሎች ካርዶችን አምርተው ሲያድሉ ነበር። ዕድሜያቸው ለምርጫ ያልደረሱትን ወጣቶች በዘመቻ አሳትፈውበታል። ማየተም ያላረፈባቸው ብዛት ያላቸው ወረቀቶች ላይ ህዝቡን ድምጽ በማሰጠት ውድቅ እንዲሆን አድርጓል። ብዛት ባላቸው ቦታዎች ምንም ያህል በአንድ የምርጫ ጣቢያ ድምጽ የሚሰጥ የህዝብ ቁጥር አንድ ሺህ አይበልጥም የሚል ህግ በምርጫ ቦርድ ቢወጣም ከአንድ ሺህ በላይ ሰዎች ድምጽ የሰጡበት ቦታ ብዙ ታይቷል። አንዳንድ ቦታዎች ላይ ደግሞ 2216 ሆኖ የተቆረጠው ጎድሎ 1994 ሆኗል። ይህ ማለት የማይፈለጉትን ድምፅ እየለቀሙ መጣላቸውን እያሳያል። ለምሳሌ በኢተያ አባዱላ በተወዳደሩበት 1214 በማግኘት አንደኛ ወጡ የተባሉት አባዱላ ያሉበት ምርጫ ጣቢያ ብናይ 214 ሰው ከምርጫ ህጉ ውጪ ትርፍ ነው። ወይዘሮ ሱፊያን ከማል በተወዳደሩበት 1459፣ እንዲሁም በሁሉም ክልሎች ተመሳሳይ ማጭበርበሮች ታይቷል። ይህ በእንዲህ እንዳለ እንደነፍንፍኔ ባሉ ትላልቅ ከተሞች ውስጥ ደግሞ ብዛት ባላቸው አውቶብስ ከተለያዩ ያልታወቀ ስፍራ የራሱን ካድሬዎችና አባላት በማዘጋጀት ከአራት መቶ የሚበልጡ ሰዎችን ምንም አይነት የመራጭነት ካርድ ሳይኖራቸው በየምርጫ ጣቢያው እየተዘዋወሩ ለኢፒአርዲኤፍ ድምፃቸውን እንዲሰጡ ተደርጓል። ይህ ማለት ለምሳሌ በአንድ ምርጫ ጣቢያ ሰባት መቶ የሚደርሱ መራጮች ተመዝግበው ከሆነ አራት መቶ ያልታወቁ ሰዎች ተሳትፈውበት አንድም ለኢፒአርዲኤፍ ድምጽ የሚሰጥ ሰው በምርጫ ክልሉ ጠፍቶ ቢገኝም እንኳን ወያኔ አሸንፏል ማለት ነው። በተጨማሪም ብዙ ቦታዎች ላይ አንድ ሰው እስከ ስድስት ጊዜ ተመላልሰው ድምፅ ሰጥተውበታል። ይህንን የወያኔ የጅልነት ምርጫ የተለያዩ ምሁራኖች ተቋማትና ሀገራት በይፋ እየተቃወሙት ይገኛሉ። የአውሮፕያን ዩኒየን በበኩሉ ምርጫው በተለያየ ተጽዕኖ ስር እየተደረገ እንደነበር አልደበቀም። ሰው በመረጠው እንዳይተዳደር ከፍተኛ ጫና የተደረገበት ምርጫ ነው ስሉም አጣጥለውታል። የአሜሪካ ኤምባሲም መግለጫ በማውጣት ተቃውሞውን ይፋ አድርጓል። በዚህም መሰረት መንግስታዊና መንግስታዊ ያልሆኑ ተቋሞች እንዳይሳተፉበት አስቀድመው በወያኔ ሕግና እምብተኝነት ታቅበዋል። ጠንካራ የሀገሪቷን ጋዜጠኞች አስቀድመው አስረዋል። ሌሎቹን ከሀገር አባረዋል። በሀገሪቷ ውስጥ ለውጥ ማምጣት የሚችሉ ወጣቶችን ዝም ብሎት በመጠራጠር ብቻ በተለይ በኦሮሚያ ክልል በአፈሳ በማሰር ወደ ማዕከላዊ አስገብቷል። ጠንካራና ለውጥ ማምጣት የሚችሉ ድርጅቶችን እንዳይወዳደሩ ፍቃድ ከልክለዋል። ጋዜጦችና መጽሔቶችን በሁሉም ቋንቋ ዘግቷል። በመሆኑም ነፃና ገለልተኛ ሚዲያ ተቋማት በሀገሪቷ ላይ የሉም። ሀሳብን በነፃነት መግለጽ በሀገሪቷ ላይ የማይታሰብ መሆኑን ጠቅሷል። የናሚቢያ የቀድሞ ፕሬዚዳንት የነበሩት ሄፊ ኬቱንዬ ፖሃምባም በበኩላቸው የአፍሪካ ዩኒየንን በመወከል የታዘቡትን የምርጫውን ድክመት ለመጠቆም ተገዷል። ለ45 ሺህ የምርጫ ጣቢያዎች ያሰማራነው ሰው 59 ያህል ሰው ብቻ ቢሆንም 356 ያህሉን ለማየት ሞክረናል። ካየናቸው የምርጫ ጣቢያዎች 22 ነጥብ 7 በመቶ እያህሉ የምርጫ ጣቢያዎች ውስጥ ፖስተር መለጣጠፍና ቀስቀሳ ማድረግ እንዳለ ታዝበናል ብለዋል። እኚህ ታዛቢ እንዳሉት ኮሮጆዎች ሳይፈተሹ ወረቀቶች ይጣሉበታል፣ ከመራጩ ቁጥር በላይ ወረቀቶች የምርጫ ጣቢያ ስፍራ ውስጥ መገኘታቸውን ገልጿል። ይሁንና እሳቸው ምንም ያህል ምርጫው የተጭበርበረ መሆኑን ቢያምኑም ምርጫው ሰላማዊ መሆኑን አወድሰው ነበር። ይህንን በተመለከተ እንደነ ዶክተር ነጋሶ ግዳዳ ያሉ ምሁራን ለ45 ሺህ ጣቢያ 55 ሰዎችን አሰማርቶ ምርጫው ሰላማዊ ነው ማለታቸውን እጅጉን ተችተዋል። ሕዝቡ ሕጋዊና ሰላማዊ ተቃውሞው በኢፒአርደፍ ጠመንጃ ስለታፈነበት ውስጣዊ ሰላም የለውም። በመሆኑም በኢትዮጵያ ውስጥ የአጭር ጊዜ የተኩስ አቁም እንጂ ሰላም የለም። ህዝቡ በታፈነ ስሜት እየተናጠ ነው። ባልተጠበቀ ሁኔታ ሁሉም የፖለቲካ ፓርቲዎች ከህዝቡ የተሰጣቸውን ድምፅ ተነጥቀው ሀገር መምራታቸው ቀርቶ ድምፃቸውን የሚያሰሙበት የፓርላማ መቀመጫ እንኳን አጥተዋል። ከዚህም የተነሳ የወያኔ ቀኝ ክንፍ የሆነው የምርጫ ቦርድ ያወጣውን ጊዜያዊ ውጤት እንደማይቀበሉ አቋማቸውን አስረግጠው አስታውቀዋል። ህዝቡ ከ ጎናችን ስለሆነ ትግላችንን እንቀጥላለን። የህዝቡን ድምፅ ሰርቆ የሚቋቋም መንግስት በህዝቡ ዘንድ ተቀባይነት የለውም ብለዋል ለህዝቡ ውሳኔ የማያድር ፀረ ዴሞክራሲ መሆኑን ጠቁመው በሰላማዊ ትግል ለውጥ ማምጣት የማይቻል ከሆነ ያም ሆነ ይህ ሰው መብቱን ተነጥቆ ስለማይኖር ወያኔዎች ማንንም የማትጠቅም ኢትዮጵያ ትተው እንዳይሄዱ ደግመው ደጋግመው እንዲያስቡ እያሳሰቡ ይገኛሉ። በእርግጥ ያለፉት አራት ምርጫዎችም ሆኑ አምስተኛ ዙር ምርጫ ነፃና ፍትሃዊ እንዳልሆነ እኛም ብሆን የዓለም ህዝብ ያውቀዋል። በመሆኑም በአምባገነን ስርዓት የይስሙላ ፓርላማ ውስጥ መግባት የስርዓቱ አገልጋይ ከመሆን ተለይቶ ስለማይታይ ተቃዋሚ ፓርቲዎች ላሸንፉ ፓርላማ መግባታቸው ምንም ስለማይጠቅም፣ ህዝቡም አይፈልገውም። አሁን የሚያዋጣው አንድ ነገር ብቻ ነው። ነጻነት በሌለበት ሀገር ህዝባዊ መንግስት መትከል አይቻልም። አምስተኛው ዙር የምርጫ ውጤት የጠበቅነው አይደለም። በመሆኑም ህዝቡ ዝም የሚል ከሆነ ለቀጣዩ አምስት ዓመታት ህዝቡ ዝም የሚል ከሆነ ህዝባችንና ምድራችን ለቀጣዩ አምስት ዓመታት ያለፉት አይነት የደም ፍሰት፣ እስራትን ልታስተናግድ ነው ማለት ነው። በመሆኑም ህዝባችንና ሀገራችንን ቅኝ የገዛውን የማፊያውን ቡድን ወያኔ ለማስወገድ ያለው አማራጭ የተቀናጀ ህዝባዊ ዓመፅና የትጥቅ ትግል ብቻ ነው። ጃፈር አሊ ኤለሞ ነኝ። ቸር ሰንብቱ። እንግዴ ክቡራን አድማጮቻችን ለዛሬ ያናቸው ፕሮግራም እነኚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ቸር ሰንብቱ። ድል ለኦሮሞ ህዝብ